ቀጥሎ የምድር ጨው ነው በክርስቶስ ምንድነው የምድር ጨው እሱ መራራውን ህይወታችንን አስወገደ መራራውን በጣፋጭነት ቀየረልን ያንን አዳማዊ የሆነውን በኃጢአት የተበከለውን የህይወት ሥርዓታችንን አስወገደና የህይወታችን ጣዕም ኢየሱስ ሆነልን አሁን በምንሄድበት ቦታ ሁሉ ጣዕም ላጣ ነገር ጣዕም እንድንሰጥ የምድር ምንድናችሁ ተባለን ጨው ናችሁ እናመሰግንሃለን ተመልከቱ ቅዱሳን እስራኤላውያን በምድረ በዳ በሚጓዙበት ጊዜ ዘጸአት ምዕራፍ 14 ላይ ማራ በሚባል ቦታ ደረሱ ይላል። ማራ የሚባለው ቦታ ላይ ውሃው ሁሉ የሚጠጣው ምን ይል ነበር ይላል ይመር ነበር። አሮጌው በክርስቶስ ከማመናችን በፊት የነበረው የአስቀያሚ ላይፍ፣ ያ በኃጢአት የተሞላ መራራው ተስፋ አስቆራጮ ሕይወት ስርዓት፣ እግዚአብሔር ሆይ መራራ ነው ውሃው እንዴት ይሻላል ሲል ሙሴ እርጥብ እንጨት ቆርጠት አለበት እርጥብ እንጨት እርጥቡን እንጨት ቆርጠ ጣላሉ። እርጥቡን እንጨት ቆርጦ ሲጠን መራራው ጣፈጠ። መራራው ተወግዶ ጣፋጭ ሆነ። ኢየሱስ ምን አለ? እርጥቡ እንጨትን ይነኛለ በርጥቡን እንጨት በኔ ላይ እንዲህ ካደረጉ በእናንተ ደረቅ ሆናችሁ ታላለም እንዴ ብለዋልኩ። እርጥቡ እንጨታችን ስለኛ መከራን ተቀበለ። እርጥቡ እንጨታችን ኃጢአታችንና በደላችንን ወሰደ። የኛን መራራ የህይወት ስርዓት ወስዶ የእርሱን ጣፋጭ የህይወት ስርዓት ሰጠ። ስለዚህ በክርስቶስ ጣዕም ያለን የምድር ጨዎች ሆነናል። አባባ እናመሰግናለን። ፈጠን ፈጠን ልበል። ዋው፣ በክርስቶስ ከመሆናችን የተነሳ የክርስቶስ አካል ብልት ሆነናል፣ ወይም ደግሞ በኤፌሶን ቋንቋ አጥንትና ስጋዎቹ ሆነናል። ኦ ማይ ጋድ፣ በክርስቶስ የሆንን እኛ የክርስቶስ ኢየሱስ የአካል ክፍል አጥንትና ስጋዎቹ ተደርገናል። ማይ ጂሰስ፣ የክርስቶስ አጥንት የክርስቶስ ስጋ ሜምበርስ ኦፍ ሂዝ ባዲ የእርሱ የአካል ክፍል ደግሞም አጥንቱና ስጋዎቹ ነን ይላል። ስለዚህ አንተ ልጠፋ አትችልም። በሌላ ቋንቋ አንተ በስህተት ምክንያት ገሃነም የምትገባ ከሆነ መጽሐፍ ቅዱሱ በዚያ በኤፌሶን ቋንቋ ምንድን ነው የሚለው? የኢየሱስ የሆነ ክፍሉ የአካል ክፍሉ ወይም አጥንቱ ወይም ስጋው ገሃነም እየተቀቀለ ነው። ይሄ ደግሞ ሊሆን አይችልም። ገሃነም ኢየሱስን ማስተናገድ እንደማይችለው ገሃነም እኔና እናንተን ማስተናገድ አይችልም። የተካፈልነውን የሕይወት ሥርዓት እሱ መቀበል አይችልም። ስለዚህ የኢየሱስ ክርስቶስ የአካል ክፍል ማለትም አጥንትና ስጋዎቹ ተደርገናል። አባ ስም ይባረክ። ቀጥሎ በክርስቶስ ከመሆናችን የተነሳ ከወይን ግንዱ ጋር የተጣበቀን ቅርንጫፎች ሆነናል። ከወይን ግንዱ ጋር የተጣበቅን ስለዚህ ከእርሱ ደግሞ ምግብ ሁሉ በጅማት በመንፈስ ቅዱስ አማካኝነት ለእያንዳንዱ ብራንች ይከፋፈለ ያን ጊዜ ብራንቹ ሰላሳ ስልሳና መቶ እጥፍ ምን ይላል ያፈራል የሚገርመው ነገር ፍሬው ብራንቹ ላይ ነው ያለው ግን ፍሬው የብራንቾች አይባል የመንፈስ ቅዱስ ምንድን ነው የሚባለው ፍሬ የክርስቶስ የኑሮ ዘይቤ በእኛ ነው የሚገለጠው ንብረትነቱ ግን የኛ አይደለም ብራንች የራሱ የሆነን ሳይሆን የግንዱ የሆነን ከግንዱ በተካፈለው የሕይወት ሥርዓት መሰረት የራሱን ሳይሆን የግንዱን የሕይወት ስርዓት ያንጸባርቃል። ስለዚህ የግንዱን የሕይወት ስርዓት የክርስቶስን የምናንፀባርቅ ክርስቶስ ጋር የተጣበቅን ቅርንጫፎች ነን። ቀጥሎ በክርስቶስ ከመሆናችን የተነሳ ቅዱሳን ሆነናል። you are ሆሊ በክርስቶስ ቅዱሳን ነውር የሌለን ንጹሃን ተደርገናል። የዘላለም ፍጹማን ተደርገናል። የዘላለም ፍጹም ማለት ምን ማለት ነው? ስቶ ማያቀሰው ኤፌሶን ምዕራፍ አንድ ቁጥር አራት ላይ በክርስቶስ ቅዱሳንና ነውር የሌለን ሆሊ ኤንድ ብሌምለስ ብሌምለስ ማለት ነጥብ የምታክል ኃጢአት የሌለበት ሰው ተደርገናል። አባ አባ ባክ ጸጋ ጨምርልን። ክርስትና ሃይማኖት አይደለም። ነገር ግን ከሃይማኖት ጎራ ካሰለፉት ከሃይማኖት ከሚለይባቸው ትልልቅ ፖይንቶች መካከል አንዱና ዋነኛው ሁሉም በሚያውቀው በአምላክ ፊት ነጥብ የምታክል ኃጢአት የለብህም። ሁሉም በማያውቀው በጓደኛ ደግሞ ችግር አለብህ፣ ችግር አለብህ። አምላክ አሁን አንተ ላይ ኃጢያት ቢፈልግ ነጥብ የምታክል ኃጢያት ማግኘት አይችልም። ጓደኛ ግን ቢከታተል ብዙ ያገኛል። ነጥብ አይደለም ብዙ ያገኛል። ለምንድን ነው በሚባልበት ጊዜ እግዚአብሔር እኛን በኛ ሁኔታ በራሳችን ብቃት ማየትና ማስተናገድ ካቆመ ስንት ዓመት ሆኖታል? ሁለትሽ ለዛ ነው በክርስቶስ አድርጎናል። ስለዚህ የሚታይልን ማን ነው? ክርስቶስ። ጽድቃችን ማን ነው? ክርስቶስ። ቅድስናችን ማን ነው? ክርስቶስ። ስለዚህ እግዚአብሔር በክርስቶስ ሲመለከትን፣ ሆሊ ኤምብሌምለስ ሰፈር ያለው ጓደኛ ግን በክርስቶስ ይመለከታል። በራስህ ነው የሚያየህ በራሱ አይን በራሱ አቋም ያየሃል። ድካም አለብ። ነገር ግን ክርስትና ላይ ስትመጣ በራስ አቋም አትታይም። በማን ውስጥ አስገባ? በክርስቶስ። የማን የሆነውን ለኛ ቆጠረ? የክርስቶስ የሆነውን። ስለዚህ እግዚአብሔር በክርስቶስ አደረገንና በክርስቶስ ሲመለከተን፣ የክርስቶስ ጽድቅና፣ ንጽህና፣ ብሌምለስነት ለማ ተቆጠረ፣ ለኛ ተቆጠረ። ስለዚህ ቅዱስ ነን፣ ሆሊ ኤንድ ብሌምለስ፣ የዘላለም ፍጹማን ተደርገናል። ቀጥሎ የእግዚአብሔር ጽድቅ ሆነናል። በክርስቶስ የእግዚአብሔር ጽድቅ እኛ በርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢያት ያላወቀውን እርሱን ስለኛ ምን አደረገው? ዋ የእግዚአብሔር ጽድቅ ናችሁ። አይዟችሁ። እንሄዳለን፣ እንሄዳለን፣ እንሄዳለን። ጨርሻለሁ። የእግዚአብሔር ጽድቅ ነን። ማይ ጋድ ማይ ጋድ። አሁን ስትወጣ የሆነ ነገር ከሆነ ሰው ጋር ልትነጋገር ትችላለህ፣ ልትነጋገር ትችላለህ። በዛ ሰዓትም የእግዚአብሔር ጽድቅ ነን። ቸርችማ ችግር የለም እኮ ቸርች እናውጃለን፣ ግን ሰፈር ሄደህ አንድ ተናግሮ አናጋሪ ሲያናግርህ በተናገርክበት ሰዓት ላይ የእግዚአብሔር ጽድቅ ነህ፣ የእግዚአብሔር ጽድቅ ነህ። ምክንያቱም በአንተ ብቃት የሚቀንስና የሚጨምር በድካምህ የሚቀንስ በብቃት የሚጨምር ጽድቅ አይደለም የተቀበልከው። የተቆጠሩልን ብለሲንጎች በሙሉ በክርስቶስ ኢየሱስ መስዋዕትነት ላይ የተቆጠሩ ናቸው። የኢየሱስ ክርስቶስ መስዋዕትነት አንዴ ለመቼ የቀረበ ነው፣ ለዘላለም መስዋዕቱ ዘላለማዊ ከሆነ በመስዋዕቱ በኩል የተቀበልናቸው በረከቶች በሙሉ ምናዊ ናቸው። መስዋዕቱ አንዴ ለዘላለም ነው። መስዋዕቱ ዘላለማዊ ነው። ጽድቃችን ምናዊ ነው፣ ዘላለም መስዋዕቱ ዘላለማዊ ነው። ቅድስናችን ምናዊ ነው፣ ዘላለማዊ መስዋዕቱ ዘላለማዊ ነው። ሕይወታችን ምናዊ ነው፣ ዘላለማዊ መጥፋት የሚባል ነገር የለም። መስዋዕቱ የሆነ ሰዓት ላይ ማቋረጥ ስለማይችል ከመቶ ዓመት በኋላ አልሰራም አይልም፣ ኤክስፓየር ዴት የለውም መስዋዕቱ ዘላለማዊ ነው። ህይወታችን ዘላለማ መስዋዕቱ ዘላለማዊ ነው። ልጅነታችን ዘ መስዋዕቱ ዘላለማዊ ነው። ቅድስናችን፣ ጥበብ፣ ቤዛነታችን ምናዊ ነው ዘላለማዊ ነው። ስለዚህ የእግዚአብሔር ጽድቅ ነህ አንተ ማይ ጋድ። የእግዚአብሔር ጽድቅ ነሽ አንቺ ማይ ሎርድ ቸርች ቸርች ወይስ ሌላም ቦታ ኤቭሪወር የምሰሩበት ቦታ ሰፈር፣ ምናምን ስትንቀሳቀስ የማጽድቅ ማይ ጂሱስ። በቃ እግዚአብሔር እንደዚህ ነው የሚያውቃችሁ ማለት እኮ ነው። ስለዚህ ራሳችሁን ደግሞ እግዚአብሔር እናንተን በሚያውቅበት እወቅ እወቁ እውቀት ወቁ። ሰፈር በሚያውቃችሁ አትወቁት፣ ራሳችሁን ሰፈር በሚያውቃችሁ ሰፈር ለእናንተ በሚተረጉመው ትርጉም አትመልከቱት። እናንተ ስለ ራሳችሁ የምታስቡት ሀሳብ ልክ አይደለም። ስሜታችሁ እንደሚነግራችሁ እንደዚህ አይደላችሁም። ሰዎች እንደሚሏችሁ እንደዚያ አይደላችሁም። ቅዱስ ቃሉ እንደሚላችሁ እንደዚያ ናችሁ። እግዚአብሔር እንደሚለን እንደዚያው ነን። ስለዚህ የእግዚአብሔር ጽድቅ በክርስቶስ ተደርገናል። ቀጥሎ በክርስቶስ የእግዚአብሔር ቤተ መቅደስ ተደርገናል። የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ማደሪያ፣ ቅዱሱ አምላክ አሁን ማን ውስጥ ነው? አንተ ውስጥ ነው። የትም ቦታ ስትንቀሳቀስ በማን ውስጥ ነው? በአንተ ውስጥ ነው። እግዚአብሔር ሰው በሠራው መቅደስ በአዲስ ኪዳን አይኖርም። እግዚአብሔር ራሱ ያዘጋጀው መቅደስ አለ ከሙታን መካከል ሲነሳ እኛን ማደሪያዎቹ አደረገ። በመንፈሱ በኩል እኛ ውስጥ ገባ። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ጀምሮ፣ አታውቁምን? እናንተ ከእግዚአብሔር የተቀበላችሁት በውስጣችሁም የሚኖረው የመንፈስ ቅዱስ ምንድናችሁ? ቤተ መቅደስ ናችሁ። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። በዋጋ የተገዛን የእግዚአብሔር ቤተ መቅደሶች፣ የመንፈስ ቅዱስ ማደሪያዎች። አሁን መንፈስ ቅዱስ የሆነ ቦታ አይደለም ያለው፣ ማን ውስጥ ነው ያለው? አሁን አምላክ ማን ውስጥ ነው ያለው ማይ ጂሰስ የትም ቦታ ስትንቀሳቀስ አንተ ቤተ መቅደስ ነህ ቤተ መቅደሱ ደግሞ በምስጋና ይታወቃል ቤተ መቅደሱ በንጽህና ይታወቃል ቢኮዝ በርሱ ውስጥ ያደረው መንፈስ ቅዱስ ስለሆነ በእኛ ውስጥ ያደረው መንፈስ ቅዱስ ስለሆነ ቤተ መቅደሱ በምን ይታወቃል በቅድስና በእኛ ውስጥ ያደረው መንፈስ ንጹህ ስለሆነ ቤተ መቅደሱ በምን ይታወቃል በንጽህና አጋንንት አይገቡበትም ለምን ቅዱሱ አምላክ በውስጣችን አለ ባመኑ ዳግም ልደት ባገኙ ሰዎች ላይ ፈጽሞ አጋንንት ሊገባ አይችልም የሚለው እኮ ያጋንንት አይደላችሁም ማለት እሱ ሶስተኛ ፐርሰን ነው በዋጋ ተገዝታችኋልና ያጋንንት አይደላችሁም ነው የሚለው ኧረ ጭራሽ አያስበውም እኮ መጽሐፉ እኮ ቦታ ይሰጠው እኛንን ቦታ የምንሰጠው በዋጋ ተገዝታችኋልና የራሳችሁ እንኳን አይደላችሁም ወንድሜ አይደለም አጋንንት ነውና አንተ ራስህ በራስህ አካል ላይ ስልጣን የለህም በውድ ዋጋ በክርስቶስ ኢየሱስ ደም የተገዛን የእግዚአብሔር ንብረቶች ነን የመንፈስ ቅዱስ ማደሪያ ቤተ መቅደሶች ነን አምላክ አንተ ውስጥ ነው ያለው አምላክ በአንቺ ውስጥ ነው ያለው መንፈስ ቅዱስ በአንተ ውስጥ ነው ያለው አሁን አምላክን የሚፈልግ የሆነ ቤተ መቅደስ የሚባል ቦታ ባይሄድ ጥሩ ነው አምላክን የአምላክን ምክር የሚፈልግ ካለ እግዚአብሔር መንገዱ በመቅደሱ በኩል ነው መቅደሱ ደግሞ ማን ነው እስኪ እኔ ነኝ በሉ እግዚአብሔርን የሚፈልግ ወደ የት ይምጣ ወደ መቅደሱ ይምጣ? ወደ ቸርች ይምጣ እንዳትሉ እዚህ ይምጣ እንዳት አንተ ባለህበት ቦታ በአንተ በኩል ማን አለ በአንተ የሚያወራው ማን ነው አባ አባ ባክ መገለጥ ጨምርልን አዎ በክርስቶስ ኢየሱስ ከመሆናችን የተነሳ አምባሳደርስ ሆነናል አምባሳደርስ መልእክት ያለን አምባሳደር ሰዎችን ከእግዚአብሔር ጋር ታረቁ ብለን የምንለምን የክርስቶስ ምኖች ነን እንደራሴዎች፣ አምባሳደሮች። ስለዚህ እዚህ ቤት ያለን ሁላችን በክርስቶስ ምን ተደርገናል? አምባሳደር። ሜሴጅ አለ፣ እኛ ጋር ገብርኤል ጋር የሌለ ሜሴጅ አንተ ጋር አንቺ ጋር አለ። ሰዎችን ከእግዚአብሔር ጋር ታረቁ ብለን የምንለምን የክርስቶስ ኢየሱስ እንደራሴዎች ወይም አምባሳደር። አምባሳደር ደግሞ በገዛ አገሩ አይሾምም አይደል? በገዛ አገሩ አይሾምም፣ በሰው አገር ነው የሚሾመው። ስለዚህ እኛስ አገራችን ቤት ነው። ምድር ላይ ምንድነው የምንሰራው? አገራችን አይደለም። ተልከን መተን ተልከን አምባሳደር ደግሞ ስራውን ሲጨርስ ወደ እናት ሀገሩ ምን ይላል? ይመለሳል። እኛ ወደ አባት ሀገራችን እንመለሳለን። ኦ ኢየሱስ ከሰማይ የመጣው ሰማያውያን አድርጎናል። እኛስ ሀገራችን ምድራውያን አይደለንም። እኛ በምድር ነን እንጂ ከምድር አይደለንም። ሜሴጅ ስላለን ነው። በቅርቡ እንሄዳለን። በቅርቡ ይፈልገናል። የሀገራችን ገዥ ይፈልገናል። ቀልድ አያውቅም። በዜጋ ቀልድ አያውቅም። እስራኤል የምትባል አገር በዜጎቿ ቀልድ አታውቅም። አሜሪካ፣ ኢትዮጵያ ላይ የሆነ ችግር በተፈጠረበት በባለፈው ሰሞን ለዜጎቻቸው ማስታወቂያ አወጡ። በዜጎቻቸው፣ ያላችሁበት ቦታ ላይ ሴፍ የሆነ ቦታ ላይ ሁኑ፣ ወደ ኤምባሲዎች ሂዱ፣ ህዝቤን ወስዳለሁ ዜጋዬን ወስዳለሁ። በኢትዮጵያ ላይ የደረሰ ጥቃት ጦርነት እንዳያገኛቸው፣ አምባሳደር እንዳያገኛቸው ያቺ ዜግነት የሰጠቻቸው ዜጋዬ ናቸው ያለቻቸው፣ አሜሪካና እስራኤል እንደዛ ካደረጉ ወንድሜ፣ በአንተ ቀልድ አያውቅም። አባባና መሰግን ለምን መሰላችሁ? ድንገት አይደለም ያገኘ አንተን ለማግኘት ሲል እኛ ባይገባንም የከፈለውን ዋጋ ግን ያውቃል። በባህሪው አምላክ ሆኖ ሳለ መተካከል እንደ መቀማት ሳይቆጥር የባሪያን መልክ ይዞ ራሱን አዋርዶ ዝቅ ብሎ የመጣው። ከጌቴሴማኒ አትክልቱ ስፍራ ጀምሮ መቀለጃ የሆነው መስቀል መሸከም አቅቶት በየቦታው ሲወድቅ ሲነሳ የነበረው ሲጮህ ሲያለቅስ የነበረው በጌቴሴማኒ የጸሎት ቦታ ላይ ዕብራዊው ጸሐፊ ምን አለ? ኢየሱስ ክርስቶስ በስጋ ወራት በነበረበት ጊዜ ከሞት ሊያድነው ወደሚችለው ከብርቱ ጮኸትና ከእንባ ጋር ልመናውን አስታወቀ። በፊት ለፊቱ ወድቆ ይጮህ ነበር። አባባ ቢቻል ይህች ጽዋ ከኔ ትለፍ እያለ ይጮህ ነበር። ያለ ባህሪው ባህሪ ሊሸከም እርሱ የሰማያዊው ዓለም የጽድቅ እርሱ የሰማያዊው ዓለም የቅድስና መጠን ሆኖ ሳለ፣ ነገር ግን ስለኛ ያለ ባህሪው ባህሪ ተሸከመ። ኃጢአት ሊደረግ ነው፣ አመጽ ሊደረግ ነው። ያን ጊዜ መጮር ጀመረ። ወታደሮች ጭፍሮች ይዘው ይሳለቁበት ነበር። ዓይኑን ሸፍነው ነቢይ ሆይ አሁን በጥፌ መታ ማን ነው? ይሉ ነበር። የእሾህ አክሊል አድርገው ንጉሥ ሆይ ለዘላለም ንገስ እያሉ ይቀልዱበት ነበር እንደዚያ በውርደት ውስጥ ያለፈው እኛን ወደ ክብር ለማምጣት ነው አንተን ለመግዛት ነው አንተ ልክ ክርስቶስ ነው አባ አባ ተመስገን ስለዚህ የክርስቶስ ኢየሱስ አምባሳደርስ ዋው እሺ በክርስቶስ ከመሆናችን የተነሳ ሙሉ ተደርገናል ዩ አር ኮምፕሊት ኢን ክራይስት ጂሰስ ምንም የማይጎድለው ሰው ተደርገሃል ቆላስይስ ምዕራፍ ሁለት ቁጥር አስር በእርሱ ሆናችሁ ተሞልታችኋል። ዩ አር ኮምፕሊት ኢን ሂም፣ ምንም የማይጎርላችሁ መንፈሳዊ አቋማችሁ እርሱ የሆነላችሁ እግዚአብሔር ከዚህ በኋላ ውይ የጎደለ ነገር አለ ብሎ ሊጨምርባችሁ የማይችል በክርስቶስ የተሟላችሁ ኮምፕሊት ሆናችኋል። አባባና እናመሰግንሃለን። አሁንም ቅዱስ ቃሉን እንጂ ብትሽ ብዙ ነገር ተውበናትህ ሙሉናት በለኝ ሙሉ ነህ አትበል ስንት ተጎደለ ነገር አለ? አዎ፣ በዚህ በጉድለት ዓለም ላይ ያለ ነው። ነገር ግን ንግግራችን፣ የኑሮ ዘይቤያችን ሁሉ መጽሐፍ ቅዱሱ ቃል ነው ያለው። አንተ በክርስቶስ ምንድነህ? ሙሉ ነህ። በጎዶሎ ዓለም ብትኖርም ግን ምንድነህ? ሙሉ ነህ። ቀጥሎ ለዘላለም ፍጹም ተደርገናል በክርስቶስ የዘላለም ፍጹም። አንድን መስዋዕት በማቅረብ የሚቀደሱትን እነርሱን የዘላለም ፍጹማን አድርጓቸዋል ሆነዋል ሳይሆን አድርጓቸዋል መሆን ስለማንችል አደረገን ዩ አር ፐርፌክትድ ፎር ኤቨር ኤንድ ኤቨር አንተ የዘላለም ፍጹም ነህ አባዬ እናመሰግናለን መጽሐፉ እንደሚለን እንደዚያው ነህ አሁን ስሜታችሁን አታዳምጡ ቅዱስ ቃሉን የቅዱስ ቃሉን ማምን ማለት እግዚአብሔርማ የቅዱስ ቃሉ ንግግር የማንግግር ነው የእግዚአብሔር የማይዋሽ አምላክ ነው የሚናገረን ቀጥሎ በክርስቶስ ከመሆናችን የተነሳ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ብለናል? ተባርከናል። ስለዚህ ጌታ ይባርካችሁ እንባባላለን ነው። እንባባላለን እንዴ? አንባባልም? አዎ አለ ወንድም። የጌታ ይመስገን። አይዘው እለቀሃለሁ። እኔሄዳለን? ራትም አለ ይደርሳል። በደንብ ስሙኛ። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እንባረካለን፣ ተባርከናል። ምን ይላል ኤፌሶን ምዕራፍ አንድ ቁጥር ሶስት በክርስቶስ ኢንክራይስት በክርስቶስ አድርጎ ማለት ነው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት አንዳንድ ነው ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል። you are blessed ስትንቀሳቀስ i am blessed የሚጎርለይ ነገር የለም። እግዚአብሔር በረከቱን ባርኮ ከጨረሰ 2000 ዓመት ሆኖታል። የቀረ ነገር የለም። እግዚአብሔር ያስቀረው ነገር የለም። ልጁን ሲሰጥህ እኮ በቃ ያለውን ሰጣህ አይደል። እግዚአብሔር ከልጁ ውጪ እኮ ምንም ነገር የለው የእግዚአብሔር ሀብቱ ንብረቱ ማን ነው? ልጁ ነው። ልጁን አይደል እንደ የሰጠህ ልጁ አይደል እንደ ባንተ ውስጥ ያለው የእግዚአብሔር ሀብት እኮ አንተ ውስጥ ነው ያለው። አባባ እናመሰግናለን። ስለዚህ you are blessed ተባርኩ የሚባል ቋንቋ በእኛ ላይ የለም። ተባርከናል። እሺ፣ ቀጥሎ በመንፈሳዊ በረከት ሁሉ የተባረክንን በክርስቶስ ዋው! በክርስቶስ ከክፉ ዓለምና ከጨለማው ስልጣን የዳንነን ቆላሲስ ምዕራፍ አንድ ቁጥር 13 እርሱ እግዚአብሔር ከጨለማ ስልጣን ምን አለን? አዳነን። ኖት ያድነናል። አዳነን። ቤዛነታችን የኃጢአታችንን ስሬት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። አድራሻኮ ቀይረናል። አሁን እኮ በድሮ ቦታችን አይደለም ያለነው። እግዚአብሔር ከጨለማ ስልጣን አዳነን። ይህ ማለት የጨለማ ስልጣን የተባሉት ሰይጣንና አጋንንቶቹ ባንተ ላይ እድል ፋንታ የላቸውም። ከእግዚአብሔር የተወለደውን የእግዚአብሔር ልጅ ኢየሱስ ክርስቶስ ስለሚጠብቀው ሰይጣን እጁን ሊያሳርፍበት አይችልም። የማይተኛ የማያንቀላፋ ብርቱ እረኛ ነው ኢየሱስ። ስሙ የተባረከ ይሁን። ስለዚህ ከጨለማ ስልጣን ምን ብሎናል? አድኖናል፣ አድኖናል። ቀጥሎስ? ቤዛነታችንን የኃጢአት ስርየታችንን በመስጠት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። አፈለሰን ማለት ሌላ ኪንግደም ውስጥ ገብተሃል። ያ ኪንግደም ደግሞ የራሱ የሆነ የኑሮ ዘይቤ አለው ለዚያ ነው አሁን ሐዋርያው ምን አለ፣ እናንተ ሁሉ ነገር አልቋል። ግን በእግዚአብሔር ቃል ዕውቀት በአእምሮ መታደስ ምን በሉ ተለወጡ። ኪንግ ደም ቀይሯል። ግን ደድሮ ነው የሚያስቡ እስራኤላውያን ከግብጽ ወጡ። በምድረበዳው እየተጓዙ ነው። ማይልስ ምን ሆይ ምን አለ እግዚአብሔር እስራኤላውያንን ከግብጽ ማውጣት አልከበደውም። ግብጽን ግን ከእስራኤል አእምሮ ማውጣት ከብዶት ነበር። እስራኤልን ከግብጽ ማውጣት አልከበደውም በአንድ ቀን በታረደው ጠቦት አሻገራቸው በበረታች ክንዱ በምድረ በዳ ሲጓዙ ለምንድነው አርባ ዓመት የፈጀው ሲባል ምድረ በዳው ላይ ሆነው ከነዓንን የከነዓንን የኑሮ ዘይቤ ኤክስፔሪያንስ ማድረግ ሲገባቸው አሁንም አእምሯቸው አልወጣም። አሁንም አእምሯቸው ትዝ የሚሏቸው ምንድነው ግብፅ። በመካከል ደግሞ አንዳንድ አንድ ሰባኪ ያለ በጢው ትዝ አለ ይላል ከመ ዱባው ትዛለ ይላል እንዲሁ ትዝ ቢል ቢል ቢል ቢል ትዝ ቢል ዱባ ትዝ ይልሃል ወንድሜ። በጢ ዱባ ነጭ ሽንኩርት ኦኬ በጢ ዱባ ነጭ ሽንኩርት ማለት ያለ ክርስቶስ እቺ ዓለም ልትሰጥ የምትፈልገው ሰክሰስ የሚመስል ነገር በሙሉ በመንፈሳዊ ቋንቋ ምን ተብሏል ዱባ ተብሏል ያለ ክርስቶስ እዚች ዓለም ላይ ሄደ የምትሰበስበው ነገር በጢ ተብሏል ነጭ ሽንኩርት ያቃጥልልኛል ማለት ነው በደንብ እዛ ሄደ በሰላም አትመለስም ተቃጥለ ነው የምትመለሰው አይ በጌታ አይደለችም ግን ሳያት ልጅቱ ወደ ጌታ የምትመጣ ምትመጣ ይመስለኛል ብለ ብትሄድ ነጭ ሽንኩርት ትባላለች። ዘመንህን በሙሉ እየለበለበች ትኖራል። እየለበለበች ትወልዳለች። ከወለደች በኋላ ክርስትና ካላስነሳው ትልሃለች። የት ነው የምንገናኘው? አርሴማ፣ አርሴማ፣ አርሴማ። ድሮ አርሴናል፣ አርሴናል፣ አርሴናል ትል ነበር። አሁን አርሴማ ትሄዳለህ ማለት ነው ልጅን ይዘህ አርባ ቀኑ ነው ላስጠምቀው። ይሄ ሁሉ የሽንኩርቱ ባህሪ ነው። እሺ የኔ ሽንኩርቱ ባህሪ ነው። እኛ የሚያምርብን ክርስቶስ ጋር ነው። ክርስቶስ ነው የሚያምርብን። ኦኬ እናመሰግንሃለን። ስለዚህ ከክፉ ዓለምና ከጨለማ ሥልጣን ምን ብለናል? ድነላ ወደ ፍቅሩ ልጅ መንግስት ምን ብለናል? ፈልሰናል። በክርስቶስ ምክንያት ህይወታችን ከክርስቶስ ጋር ተሰውሯል። ቆላሲስ ምዕራፍ 3 ቁጥር አንድ ጀምሮ ከክርስቶስ ጋር ተሰውሯል። አዲሱን ሰው ለብሰናል። ልብሳችን ማን ነው? ክርስቶስ። በክርስቶስ ምክንያት የክርስቶስ አእምሮ አለን። ዊ ሐቭ ዘ ማይንድ ኦፍ ክራይስት ጂሰስ። የክርስቶስ አእምሮ አለን ማለት ለሰማይ እንግድ አይደለንም፣ ሰማይን አንደርስታንድ ማድረግ እንችላለን። የሰማያዊውን ዓለም ድምፅ መስማት እንችላለን። የሰማያዊው ዓለም ነገር ለእኛ ባዕድ አይደለም። የክርስቶስ አእምሮ አለን ማለት ሰማይን አንደርስታንድ ማድረግ፣ የአባባን ቋንቋ እንለየዋለን፣ የአባባን ቋንቋ እንረዳለን። የሰማያዊውን ዓለም የኑሮ ዘይቤ እናስጠውላለን። ዊ ሐቭ ዘ ማይንድ ኦፍ ክራይስት ጂሰስ። ሃሌሉያ ለዚያ ነው መጽሐፍ ቅዱስ ግራ የማያጋባን የክርስቶስ አእምሮ ስላለን ነው ሰው ሁሉ ለምንድን ነው ግራ የሚጋባው ሙስሊሞች ለምንድን ነው እርስ በርሱ ይጋጫል የሚሉ በራሳቸው አእምሮ እያነበቡ እኛ ግን በማን ነው የምናነባው በክርስቶስ አእምሮ በክርስቶስ አእምሮ ስናነብ ይገባናል በዚያ ላይ ደግሞ ደራሲው መንፈስ ቅዱስ እኛ ውስጥ ስለገባ ድርሰቱ በደንብ ይገባናል ደራሲው በሌለበት ዝም ብለህ በሌላ መንፈስ ቁጥጥር ስር ሆነ እዚህ ጋር ይጋጫል የምትል ከሆነ እሱ ድርሰቱ ካንተ ጋር ወይም ደራሲው ካንተ ጋር ያለ መኖር ውጤት ነው መጽሐፍ ቅዱስ ያለ ደራሲው ሊብራራ አይችልም ደራሲው ማን ነው መንፈስ ቅዱስ አባባ እንባርካለን የክርስቶስ አእምሮ አለን ቀጥሎ ከክርስቶስ ጋር ተነስተናል ከክርስቶስ ጋር ምን ብለናል ተነስተናል በኃጢአታችን እና በበደላችን ሙታን በነበርንበት ጊዜ እግዚአብሔር ከልጁ ጋር ሕይወትን ሰጠን፣ ከእርሱም ጋር አስነሳን። የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ ምን አለ? አስቀመጠን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ምንላለን? የትንሣኤ ሕይወት ውስጥ ገብተናል። ትንሣኤ ነገር አይደለም፣ ፐርሰን ነው። የትንሣኤን ሕይወት ተካፍለናል። ስለዚህ አሁን የምንኖረው የትንሣኤ ሕይወት ነው። ነገ በደንብ እናየዋለን። እሱን ክርስቶስ በእኛ ሲኖር አሁን እያየን ያነ ነው። እኛ በማ ነው በክርስቶስ ከመሆናችን የተነሳ ሁለት ነገር ነው፣ ሶስት ነው የቀረችኝ። አይዟችሁ። ሁለት ነገር በክርስቶስ ከመሆናችን የተነሳ ከክርስቶስ ጋር በሰማያዊ ስፍራ ምን ብለናል? ተቀምጠናል። በሰማያዊ ስፍራ ተቀምጠናል። ምናልባት የቋንቋ ሲደጋገምባችሁ እንዳይቀል፣ በሰማያዊ ስፍራ በአብ ቀኝ ከክርስቶስ ጋር ምን ምን ብለናል? ተቀምጠናል። ይህንን እድል ከመላእክቶች መካከል ያገኛለ ያገኛለ? በእግዚአብሔር ቀኝ የተቀመጠ መልአክ አለ? በእግዚአብሔር ቀኝ የተቀመጠ መልአክ አለ? ገብርኤል እራሱ ባንደበቱ ተናግሯል፣ አይደል እኔ በእግዚአብሔር ፊት የምቆመው ማነኝ? ገብርኤል ነኝ። እሱ አይዋሽም ተናግሯል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አቋቋማቸው ምን እንደሚመስል ደግሞ ኢሳይያስ ምዕራፍ ስድስት ላይ ከሱራፌልስ ጋር በተያያዘ ነግሮናል ኢሳይያስ ስድስት ክንፍ አላቸው በሁለቱ ክንፋቸው ይበራሉ በሁለቱ ክንፍ እግሮቻቸውም በሁለቱ ክንፍ ደግሞ ፊታቸው ምን ይላሉ ይሸፍናሉ ቅዱስ ቅዱስ ቅዱስ እያሉ ሌትና ቀን ሳያርፉ ምን ይሉታል ያመልኩታል እርሱስ እግዚአብሔርስ ማንም ሊቀርበው በማይችል ታላቅ ብርሃን ተሰውሮ ይኖራል ተመልከት ከመላእክቶች መካከል አይደለም በቀኙ መቀመጥ ነውና፣ እርሱ የከበበውን ብርሃን እንኳን በኮንፊደንስ ማየት የሚችል የለም። እና እኛ ግን በክርስቶስ ሆነን መላእክቶች ሰፈር ሳይሆን ያንን ታላቅ ብርሃን ሰንጥቀን ባባባ ቀኝ በክርስቶስ ከክርስቶስ ጋር ምን ብለናል ተቀምጠናል። እሚገርም እኮ ነው። አንተ በክርስቶስ አብ ጋር መሄድህ አይደለም እኮ፣ አብ በክርስቶስ በመንፈስ ቅዱስ አማካኝነት ማን ውስጥ ገብቷል? አባባ እናመሰግንሃለን። መላእክቶች ውስጥ አድሮ ያውቃል? እግዚአብሔር በመላእክቶች ውስጥ ገብቶ ያውቃል? በአንተ ውስጥ ግን ይኸው እየኖረ ነው፣ በአንተ ውስጥ እየኖረ ነው። አንተ ደግሞ በእርሱ ውስጥ ገብተሃል። ስለዚህ ለዚያ እኮ ነው ታላቁን የቤዛነት ስራ ጴጥሮስ ይገልጠው ምን አለ የተሰራልን ስራ አይደለም ሰዎች ናቸውና፣ የሰማይ መላእክቶች እንኳን ሊያዩት ምን ይላሉ? ይመኛሉ። የተሰራልን ስራ ከአእምሮ ያልፋል። መላእክቶችን የሚያስደንቅ ይኸው ስራ። ለወደቁ መላእክቶች እግዚአብሔር ምንም አይነት ምሕረት አላደረገም። ታስበው ዘንድ ሰው ምንድን ነው? ተጎበኘው ዘንድ የሰው ልጅ ምን? በቃ ልቡን የሚያደከም ፍጥረት ቢኖር ማን ነው? እግዚአብሔር በመላእክቶች እኮ በቃ መላእክትን በመፍጠሬ ተጸጽቻለሁ አላለም እኮ አላለም። ማንንም ሰውን አድክም ፍጥረት ቢኖር ማን ነው? ሰው። ሰው በአምላኩ ላይ ሁሉም የሚነሳ እግዚአብሔር የለም የሚል ማን ነው? ሰው። እግዚአብሔር እንዳለ እኮ የሚገርመው ነገር ሰይጣን እኮ ያውቃል። ሰይጣን ያቆም ምን አለ እግዚአብሔር እንዳለማ ሰይጣን ምን ይላል? ያውቃል። ጭራሽ እውቀቱን በመንቀጥቀጥ ነው የሚገልጠው፣ በእምነት ሳይሆን በመንቀጥቀጥ እግዚአብሔር እንዳለ ግን ያውቃል። የሰው ልጅስ እግዚአብሔር ኤቲስት ነኝ ይልሃል እግዚአብሔር የለም ግን ለዚያኛው ለወደቁት መላእክቶች እግዚአብሔር ምሕረት አላደረገም። ልጆቹን አላከም፣ ልጁን አላከም። እኛን ልጆቹን ለመታደግ ወይም ልጆቹ ለማድረግ ግን ካለበት ከፍታ ልጁ እንዲወርድ አደረገ። ቀጥሎ ደግሞ ለአንድያ ልጁ ሳይራራ ጨከነበት። አባባ እናመሰግንሃለን። ስለዚህ ከአእምሮ በላይ የሆነ መላእክቶች ራሱ የሚገረሙበትን ሊያዩት የሚመኙት ስራ ነው እኛ ላይ የተፈጸመው። ስለዚህ ከክርስቶስ ጋር በሰማያዊ ስፍራ መንበዳና ተቀምጠናል። ከኃይላት፣ ከስልጣናት፣ ከገዥዎች፣ ከአለቅነት ሁሉ በላይ ሆነን በክርስቶስ በእግዚአብሔር ቀኝ ተቀምጠናል። ቀጥሎ የመጨረሻ ብዙ ነው። እንግዲህ ከዚያ መካከል ነው እኔ ዋና ዋናዎቹን የማሳያችሁ። በክርስቶስ ከመሆናችን የተነሳ ከክርስቶስ ጋር ለዘላለም እንነግሳለን። መጨረሻችን ምንድን ነው? ንግስና። መጨረሻችን ንግስና ነው። ራእይ ምዕራፍ 22 ቁጥር አምስት ላይ ባሕሪያዎቹም ከእርሱ ጋር ከዘላለም እስከ ዘላለም ምን ይላሉ? ይነግሳሉ። ምክንያቱም ነገስታትና ካህናትን ያደረገን፣ አሁን የክህነ የሊቀ ክህነት ዘመኑ ስለሆነ እኛ በክህነት ነው የምንገለጠው። ቀጥሎ የንግስና ፔሬድ ሲመጣ ከዘላለም እስከ ዘላለም ከእርሱ ጋር ምንላለን ላለ እንነግሳለን። ታርደሃልና ከነገድ ከቋንቋ ከወገን ከህዝብ ሁሉ ሰዎችን ዋጅተህ ለሰማይ አምላክ በካህናት አደረካቸው። ይሄው ክህነታችን እዚህ ጋር ኤክስፒሪየንስ እያደረግን ነው። ቀጥሎ ደግሞ ንግስናችን በሙላት ምን ይላል ይገለጣል። መጨረሻችን ምንድነው? መጨረሻችን ምንድን ነው? ዋው! አስቀድመን አውቀን ምን ይሄን የምንጓዝ ሰዎች እንደው እነጠቅ ይሆን እንደ የአካል ክፍል አይደለ? እንደ የአካል ክፍል ነው አይደለ? የክርስቶስ የአካል ክፍል እነጠቅ ይሆን የሚል ጨጓራ አለ። ይሄ ለምሳሌ ወንዴ ነገ በፕሌን ወደ አዲስ አበባ ይሄዳል። ወደ አዲስ አበባ እሄዳለሁ ሲል ከአካል ክፍሎቹ መካከል እቀር ይሆን ብሎ የሚሰጋለ የለም ወንዴ ወደ አዲስ አበባ ሄደ ማለት የአካል ክፍሉ በሙሉ ተሰብስቦ ሄደ ማለት ነው። ራስ ወደ ሰማይ ገብቷል። በውልደት እንግዲህ የጤና ባለሙያ ስትረዱኝ ያላችሁ አንድ ሕጻን ልጅ ሲወለድ ኖርማል አወላለድ የሚባለው በጭንቅላቱ ሲመጣ ሁሉም ነገር በጭንቅላቱ ሲመጣ ጥሩ ነው። በእግር ከመጣ ያልቀደመው ቀደም? ስለዚህ በጭንቅ የሚገርመው ነገር ከሕጻን ልጅ እንኳን ቶሎ ቀድሞ ፕሮዲውስ የሚደረገው ከአካል ክፍሉ ምንድን ነው ጭንቅላት ነው። ከጭንቅላት ነው፣ ያሁሉ የሚወጣው። ያው ራሳችን ክርስቶስ ነው። እኛ ከእርሱ የተገኘን፣ እርሱ ቀድሞ ገባ። ተከትለን በቅርቡ መሄዳችን አይቀርም፣ መነጠቅ ይሆናል። ከዘላለም እስከ ዘላለም እንነክሳለን አባባንና መስግነው እስኪ